አድያ ማለት ነው። አድያ ያስጠራ ማድረግ አለብን ብለን መማር ነው እንጂ ወደ መጥፎ ነገር መውሰድ አይደለም። በጣም አድያ ምክንያቱም አንድ አንደኛ የልጁን ስም ማጽዳት ነው። አሁን ብዙ አብዛኛው አብዛኛው ላይ በፍቅረኛ ምናምን ድሮ ብሎ ስሙን ለማጥፋት ለማጥፋት ብዙ ሰዎች ንሰታሉ። ብዙ ሰዎች እያደረጉ ነው። ሌላ ፍቅረኛ ጋር ትይዛለች ማለት ነው። ይሄ ነው በጣም የሚያስቸግረው። ከመቶ ሀምሳ በርሰንት ቢሆን ነው የተፋቀረ ሰው አብሮ የሚኖረው። በዚህም ዘመን በተለይ ያንን ነገር እያስተማሩ ነው። ሰው ስላልተረዳ ነው እንጂ ሌሎች ወይም ብሩክ እንደዛ አደርግ ወይም ደግሞ ሄሚ እንደዛ አደርግ አደለም። አሁንም ያልተረዶ ነገር አለ። አንዳንድ ሰዎች ማለት ነው አዳምጪ፣ እንደዚህ አይገባሽም። ከእኔ ጋር ያወራሽ ከሆነ ማለት ነው ያስረዳሽ ነገር ከኔ ጋር ያወራሻለችው አሁን ይህ አድያ ያመጣውበት ምክንያት ማንኛውም ፍቅረኛ ማንኛውም የአንቺ ሕይወት ጀምሪ መጀመሪያ ያለች ከዚህ በፊት ያለች ሕይወት ቀድመሹ መናገር አለብሽ። ፎቶም ይኑርሽ ከድሮ ፍቅረኛሽ ጋራ ይህ ነገር በመሀል ወይም ፍቅረኛ ወንድ ልጅ ወይም ሴት ልጅ አንቺ የጣሹን እቃ አንቺ የጣሹን እቃ የሆነ ሰው አጽርቶ ከተጠቀመበት ትናደርጃለሽ አይሱ ወይም በልጦ እሱ ተረድቻ እኛም ደግሞ ከዛኛ ሰው ጋራ ይሁን አንቺ በልጠሽ ፍቅረኛሞች መሀል ያ ሰው አንቺን በልጦ ወይም አንቺ ያንን የበለጠው የበለጠው ነገር ምን ይሆናል ስታፈቅሪው ወይም በልጠሽ ከተገኘሽ ምን አደርጋሽ ህይወትሽን ሊወጣብጥ ይመጣል ያ በፊት አንቺን አይፈልግሽም። ብዙ ነገር ከሱ ጋር እየተለያየሹ ብዙ ነገር ተከስቶ ይሆናል። ወይም በትንሽዬ መንገድ ሊሆን ይችላል፣ ላይረዳሽ ይችላል። አንቺን ሳይረዳሽ ብጥብጥ አንስቶ ከአንቺ ላይ ይሄዳል። ግን እግዚአብሔር የፈቀደው ደግሞ አንቺ ጥሩ ስለሆንሽ ጥሩ ሰውን ወደ አንቺ ያመጣል ያ ጊዜ ደህና ህይወት ላይ ያለች ምን ያደርጋል መጥቶ? ደህና ህይወት እየመራች ደህና በፍቅር እየኖር ሕይወትሽን ይበጣብጣል። አየሹ? አሁን እነዚህ ልጆች እየተፋቀሩ እየተጫወቱ ብዙ ነገር እያሳለፉ በመሀል ይሄ ነገር መጣ። ይህንን ነገር ያመጡበት ምክንያት ደግሞ እንደዚህ ነገር እንዳይከሰት መጀመሪያ ያንን ሌላውን ፍቅረኛ ትተሽ ወደ ሌላ ፍቅረኛ ስትሄጂ ከዛኛ ፍቅረኛ ጋር ያለሽውን ነገር ሁሉንም አጠርተሽው ይሄንም ይሄንን አለ ይሄ አለ ይሄ አለ ብለሽ መንገር አለበት ማስረዳት አለበት። ቀላል ነገር ነው ብለሽ ያሰብሽው ነገር ቀላል ነገር ነው ብለሽ ያሰብሽው ነገር ከባድ ሆኖ ነው የሚመጣው። አሁን እንደ ብሩኬ እውነት ሆኖ አሁን ይሄ ነገር እውነት ሆኖ በብሩኬ ዙሪያ ካልኑ ብሩ አይሚ እየጠየቀችው ያለችው እኮ አሁን ኦዲየንስም ያላረጋገጠ ነገር አለ። የጠየቀችው ያለው ነገር አስረዳኝ፣ ለምን እኔ ያሳለፍኩን ህይወት እኔ ማወቅ የለብኝም ወይ? ያ ነው ህዝቡ ግን እንዴት እንደተጣላችሁ እንዴት እንደተጣላችሁ ምንድን ነው ምክንያታችሁ ብላ አደለም፣ እቺ ልጅ እየጠየቀችው ያለችው ያሳለፈውን ህይወት። የሆነ ፋይል ይኖርሻል ከፍቅረኛሽ ጋር የሆነ ፋይል ይኖርሻል እና ያንን ፋይል ምን ማድረግ አለበት? ማሳየት ነበረበት። አየሽው፣ ያንን ማን ነው ይሄ? እና ያንን ፋይል አውጥቶ ማሳየት አለበት። እንደሁኬ ደግሞ ይሄ ብሩኬ ደግሞ አሁን ይሄንን ከባዱን ነገር ተናግሮ፣ እንደዚህ እንደዚህ ብሎ ተናግሮ ስላለኛ የምናውቀው ነገር የለም፣ እግዚአብሔር ነው የሚያውቀው። ይሄ ቀላል ነገር ስለሆነ አለባብሶት አልፎታል። ይሄ በቃ ምንም ችግር የለውም፣ ምንም ህይወቱ ላይ ምንም ችግር ስለማይፈጥር ብሎ አልነገራትም፣ አላሳያትም። አየሱ እሱ ጋር ፋይል ከጠፋ ያ ተንኮለኛ ሰው ጋር ፋይሉ አይጠፋም። በምንም ቢሆን ምንም ቢሆን አይጠፋም። እና ያሳለፍሹን ህይወት ሴትም ልጅ በተለይ ደግሞ ሴት ልጅ ወንድ ልጅ ማስረዳት አለብኝ። ወንድ ልጅም ደግሞ ጣሪን ያለውን ነገር ማስእንጂ አዎ፣ ይህንን ለማስረዳት ይህንን ለማስተማር ቀና ብለ ስቀና ብሎ ሳየው ወይ ቀና ብላ ስታይ ጉድጓድ ስቆፍር ነው የምታድረው። በተለይ የዚህን ዘመን ሴቶች ደግሞ እኮ እንደዛ ነው። አሁን እነሱም ያለው ነገር ህይወታችሁ ላይ የመጣ ነገር እንደዚህ ነው ሹብክ ህይወታችሁ ላይ የመጣ ይሄ ነገር ነው። ይህንን ነው፣ ሌላ ነገር ታሪክ የለም። ይሄ ልጁ ደግሞ ይሄ ማን ነው የሚባለው? ይሄ አዲሱ ልጅ ማለት ነው፣ ቴዲ ተብዬው ደግሞ አንዳንድ ጊዜ መንገድ ላይ የሚያጋጥምሻል። አንቺ ኢትዮጵያዊ ነን እና አንዳንድ ሰዎች ኢትዮጵያዊ ሆነን ወይም ልትታመኑ ትችያለሽ ወይም ዕቃ ተሸክመሽ ስትሄጂ ትደክሚያለሽ ያንን ዕቃ ማንሳት ያቅትሻል ወይም ደግሞ የሆነ ነገር የሚያጋጥምሽ ነገር የለም እና ብዙ ነገር አለ ያንን ሌሌእሷ ታማ ነው ማንገድ ላይ ታማ ታማ ሁሉንም ነገር ቤቷ አስገብቷታል ሁሉም ነገር አድርጓል ግን በዚህ አጋጣሚ ደግሞ ምናለት እቺ ልጅ ወደ ራሱ ሊያደርግ በዛኛው መንገድ መቶ ወደ ራሱ ማድረግ እየሞከረ ነው። አየሱ ክፍተት ይፈልጋል። ያንን ክፍተት ደግሞ እንዴት መዘጋት እንዳለበት፣ ይህን ሰውዬ ምን ማድረግ እንዳለበት፣ እነሱ መሀል ደግሞ ምንም ነገር ቢመጣ እነሱ እንደማይለያዩ እንደ ምንም ነገር ቢያመጡ የፈለገ ማረጃ ራሱ ቢኖር እነዚህ ልጆች እንደማይለያዩና እንደሚወደዱ ሁለቱም የዛሬ ቪዲዮ ራሱ በጣም ግልጽ ነው። የትላንትና ራሱ ግልጽ ነው። ይሄ እቺ ልጅ እኮ ባይወዳት ኑሮ ባይፈልጋት ሌላ ታሪክ ቢኖር ኑሮ ሌላ ታሪክ እንኳን ኑሮ ምን ይሰራል? ምን አገባው ማንኛውም ሰው ምን አስታኘው ምኑን፣ ምንም ሰው እስኪጠብ አደለ። ይሄ ነው እንጂ ያልተረዳነው ነገር ይሄ ነው። ነገር እንትን አትበሉ፣ ግርም አትበሉ። ለስድብም የምትሮጡት ዋጋ ያስከፍለናል። ለነገ ላይ ህይወታችን ራስ ነው ምላስ ወደኋላ መልካምነት ለራስ ነው። መልካም መመኘት ለራስ ነው። ለሰው ሊክፉ መመኘት ለራስ ነው። እኔ አሁን ለሰው ሊክፉ ከተመኘው ለራሴ ነው መልካምን ከስጠት ነው ደግሞ መልካምን የማገኘው ለራሴ ነው፣ ከፈጣሪም ነው ደግሞ የምታገኙ። ለሰው ልጅ እኔ መቼም ክፉ አልመኝም እና ደግሞ ክፉ የሚመኙትን ፈጣሪ መል ወደ ልቦናቸው መልሳቸው ማስተዋልን ይስጣቸው። ያንን ነው ፈጣሪን የምንለምንላቸው። እነሱም ደግሞ ከክፉ ሁሉ ይጠብቃቸው፣ አይለያቸው፣ መጨረሻቸውን ያሳምርላቸው። የእውነት እግዚአብሔር አምላክ ትልቅ ሆነው ጥሩ ቦታ ደርሰው ያሳየን ሲሆን በጣም አመሰግናለሁ፣ ፈጣሪ ስጥልኝ። እንግዲህ በጣም አመሰግናለሁ። አሁን ይገባኝ እና ምንድነው የዛሬው ነው ግር ያለኝ የዛሬው። ለምን ግር አለሽ ብትኝ፣ ው ውጣልኝ ማለቷ እሱ አቃለሁ። ምንም ግርሳ የለም። የማይወደድ ሰው ልንገርሽ እኮ አንቺ የማይወደድ ሰው ምን አንድ ላይ ምን አደርጋል? ምክንያቱም እኮ እግዚአብሔር ፈጣሪ ፈጣሪ ያገናኘው ሰው ማንም ሊለዩ አይችልም። ያም ተወራ ስድብም ቢሆን ምንም እንደ ያይዛል እንጂ ምንም። እነዚህ ልጆች እኮ አንዳንድ ጊዜ እኮ ጥሩ ብለን ካየኑ እኮ የነሱ የእነሱ ታላላቆች ነን ሁላችንም። ዘብርን አሁን እኔ አላደርግም የቡሉ በስንት አመት በብዙ አመት ታላቅ ነኝ፣ ወር ወይም ስምንት አመት ታላቅ ነኝ። ምንረዳበት አንዳንድ ጊዜ ደግሞ የሰውን ጸባይ መልመድ የሰውን ማንነት አንዴ ካወቅሹ በቂ ነው። የሰውን ማንነት አንዴ ካወቅሹ፣ አሁን በወንድሞችም ዙሪያ ያለውን ነገር በጣም ይደብራል። አንዳንድ ጊዜ ይደብወዴን አሁን በጣም ዛሬ ያየሁት ነገር አለ እና በጣም ይደብራል ግን ዋጋ ያስከፍላል። አንዳንድ ጊዜ የሚያስከፍል ዋጋ የምናደርገው ነገራቶች ለሰው ጥሩ ነገር እስከ መጨረሻው መስደብም ም መጀመሪያ አይተሹ ሳይሆን፣ መጨረሻውን አይተሹ እዚህ መሀል ላይ ምንድን ነው ያለው? ምን መፈጠር አለበት? ትዕግስት እኮ ማንም ሰው አይገልም እና እግዚአብሔር ኦብስዬ በተለይ የዚህን ዘመን የዚህን ዘመን ትውልድ አይደለንም፣ ግን በጣም የሴቶችንን የነሱ ኦዲንስ ታውቂያለሽ፣ አልነግርሽም። በጣም ትትልቆ ሴቶች የልጆች ናት ማለት ያረጁ በጣም ትትልቅ ናቸው። ግን የሚጽፉት ጽሑፍ እንዴት እንደሚዘገንን እኔ አይምሯቸው ቆሻሻ ብቻ ነው መሰለኝ የተሸገሸገበት። ፈጣሪ አምላክ አይምሯቸውስ ታውጣላቸው፣ እናቶ ይታያቸው ሁላችንም ወደ መጥፎ ቦታ የሚያስብን ሰዎች እግዚአብሔር ልብ ሆናል። ምንም ነገር ምንም ተሳደቡ ጥሩም ተና ለራሱ ነው የሚያስቀምጡት። እና እኔ ልዘጋ ነው አሁን። እሺ እኔም ከታች ሆኜ አዳምጣለሁ። በጣም አመሰግናለሁ ብዬሽ የእኔ እናት በጣም አመሰግናለሁ። ጣር ስጥልኝ ሽ መጥፎ ስራ ደግም ስራ ከሰራ ነው እግዚአብሔር ለራሳቸው። አረ ከፈጣሪ ነው የምናገኘው። በተለይ ደግሞ በዚህን ዘመን መልካምነት ዛሬ ኖርን ነገ ኖርን የምናውቀው የምናውቀው ነገር የለም። እሱ ስለፈቀደ ብቻ ነው የምንተነፈሰው የምንቆመው። በተለይ ስደት ሀገር ላይ ሆነን መልካምነት ደግሞ ለራስ ነው። በዚህን ዘመን ለሰው ሊክፉ መመኘት የለብንም። እና የሰራነውን ኃጢአት ይቅር በለን ብለን ፈጣሪን የአማር ሞት እንድንሞት መጸለይ መለመን ነው እንጂ ያለብን ክፉ ነገር ለሰው ልጅ በተለይ ሰርቶ ለሚኖር ሰው ላልነካይ ሰው መጥፎን ነገር መመኘት በተለይ ፈጣሪ ነው ብድርሽ የምንከፍለው። እና ፈጣሪ ብድራቸውን እክፈላቸው እኛ ሌላ ምንም አንልም። ለእኛም ደግሞ ማስተዋልን ይስጠን፣ ለእነሱም ልቦና ይስጣቸው፣ ሁላችንም ልቦና ይስጠን። እኔለው ሁላችንም ልቦና ይስጠን። ተሳሳቸው እግዚአብሔር ይቅር በለው። ምንም ነገር ከነሱ ምንም ነገር ተከባብሮ ተቻችሎ እዛ የሚኖሩትን ተከባብሮ ተቻችሎ እየተናወሩ ቤተሰቦቻችሁ። እነሱ አሁን ትልቁ ነገር ቤተሰቦች እነሱ ቤተሰብ አጠገብ ነው ያሉት። ደስ ሲልም ቤተሰብ አጠገብ ነው ያለ፣ ቤተሰብ ነው ያሉት። መውጣት መግባታችንን የሚያውቀው ፈጣሪ ነውና ያንን ሳናስተውል መጥፎ ነገር ለሰው መመኘት ማለት በጣም ከባድ ነው። በባዕድ ሀገሮንን ለሰው ሊክፉ መመኘት ማለት በጣም ከባድ ነው። በጣም ነውርም ነው ደግሞ ለልጆቻችን ምን እንደምናስቀምቅ ካላወቅን ለነገ ትውልድ ምን እንደማናስቀምቅ ካላወቅን በጣም ነውር ነው እና ፈጣሪ ማስተዋል ነስተን፣ ሌላ ምን ይባላል? በጣም አመሰግናለሁ ስዬ። እሺ ታች አርጉኝ። በጣም አመሰግናለሁ። መልካም አምሹ። እሺ በከታች እና ሁላችሁም እናመሰግናለን። ተማሩበት። ወደ ክፉ እና ተማሩበት፣ ሁሉንም ነገር ተማሩ። ቪዲዮም ስትለቀቅ ተማሩበት። ክፉ አታስቡ፣ ጥሩ ጥሩ አስቡ። ወደ እግዚአብሔር ወደ መንገዳችን ምራን። እየተማርንበት ልጆች ያላችሁ ቹርኬ እና ልጆች ያላችሁ ለልጆቻችሁ አስተምሩ። እነሱ የተሳሳቱን ነገር ቪዲዮ ማስተካከል አሁን እዚህ ጋር ብዙ ልጆች እንደ ክሬት እያደረግን ኤዲት እንደ ኤዲት እያደረግን ቪዲዮ እያስተካከል የተሳሳቱን ስተታችሁን እየነገራችሁ ይህ ቦታ ላይ ተላችሁ ምክር ማንንም እንትን አይልም። እነሱም ደግሞ ገና ልጆች ናቸው ብዙ ነገር የሚጠብቃቸው ብዙ ወደፊት ብዙ ነገር የሚወስዶችሉ ከእነሱ ታላላቅ ልጅ የሆኑ ሰዎች አሉ። እኛ ቤቱም ብዙ ልጆች አሉ። የሚቤት ለዚህ ጥሩ ጥሩ ነገር ተመኙ፣ አትሳለቡ። በወንድሞቱን ዙራ ደግሞ በጣም እንደሚወዱ በጣም እንደሚያከብሯት ብዙ ነገር እንደሚገልጽ እናያለን። ምንም ሰው ካየ ብቻ የሰው ማንነት አንዴ ብቻ ከሀያችን ቁጭ በእሷም ዙራ በእሱም ዙራ በእሱም ፋሚሊ በእሷም ፋሚሊ ዙራ አንድ ብቻ ማወቅ በቂ ነው እና እግዚአብሔር እነሱም ደግሞ ወደ ተመላኳት ያስቡትን ነገር ትልቅ ቦታ ደርሶ ትልቅ ደረጃ እግዚአብሔር ያደርሳችሁ። ተጋብቶ ወልዶ ተጋብቶ ወልዶ ከብዶ የልጅ ልጅ ያሳዩ ለቤተሰቦቻቸው

ወንድ ከሆኑ እኮ ክርስትና አትሰጡም። ታውቃላችሁ አይደል? ለወንድ ልጅ ነው ክርስትና